ውዶች የቀጣዩን ፓርቲ እየላችሁ መጥቻ ያለው ጽናትና ኪራ ታረቁ። በጣም ደስ ብሎኛል። እንኳን ደስ ያላችሁ ሁላችንም። እነሱ ሁለቱ አንድ እንዲሆን ነበረ ጉጉታችን፣ ዞሮ ዞሮ ተሳክቷል ማለት ነው እናም ተመልሶ ወደ ቤት በሚመጣበት ሰዓት እሷም ደንግጣ ነበር። እንደው ደንግጣ በጣም ነው ያለቀሰችው። ምክንያቱም በእኔ የተነሳ ነው እኔ አሰቃይቸው ነው እኔ ልሰቃይለት፣ እኔ ልንከራተትለት እያለች በጣም ራሷን ስትወቀስ ነበረ። አሁን ላይ አብረ ሆነዋል ማለት ነው። ሰላም ሰላም። ውድ አገሬ ልጆች እንዴት ናችሁ? በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭ ያላችሁ፣ እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር ሰላም ብዝት ይበልላችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የጽናትና የኪራ አንድ መሆን ያስደሰታችሁላችሁ ይህን ቪዲዮ በላይክ ጀምሩ። እንዲሁም ደግሞ በመሀል በመሃል ቪዲዮን አስገባላችኋለሁ እስከ መጨረሻ ድረስ በጥሞና ተከታተሉኝ ማለት ነው። ፕሊስ ስለዚህ ቻናል አዲስ ሲሆናችሁ እንዲሁም አዳዲስ ቪዲዮ እንዲሁም አዳዲስ መረጃ ይዤ በመመጣበት ሰዓት እናንተ ጋር እንዲደርስ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። ሁላችንም በጉጉት ስንጠብቀው የነበረው ነው። በጣም ደስ ነው የሚለው ኪራና ጽናት አንድ ሆነዋል ማለት ነው። ከስንት ከስንት ጊዜ በኋላ አስባችሁታል። ብዙ ነገር በመካከላቸው እንደተፈጠረ ሁላችንም እናውቃለን። እንዲሁም ብዙ ውጣውረዶች በጣም ጽናትን ተሰቃይታ ነበረ በጣም ተጨንቃ ነበረ። እሷም ደግሞ ወዳ አላደረገችውም ሁላችንም እናውቃለን። እንዲሁም ኪራም ደግሞ ይሄንን ሚስጥር ስላላወቀ ብዙ ነገር በእሷ ላይ ተናግረዋል። ብዙ ነገር ያው፣ ብዙ ነገር ምን ልበላችሁ። ነገር ግን አሁን ላይ እውነታውን ነግራዋለች። አንድ መሆናቸው በጣም አስደስቶኛል ማለት ነው። እና ውድ አገሬ ልጆች ከጽናት ድራማ ምን ተማራችሁ? የተማራችሁትን እንደተለመደው አስተያየታችሁን በኮሜንት አስቀምጡ ማለት ነው። እኔ በጣም ተመችቶኛል። በጣም በጣም በጣም ነው የተመቸኝ። በጣም ምርጥና አሪፍ ድራማ ነው። እናም እንዳልኳችሁ በባለፈው ባሳለፍነው ቪዲዮ ላይ እንደተመለከት ነው ምሩ ታግታለች ማለት ነው። ምሩን ያገተቻት ደግሞ ሀሴት ናት ማለት ነው። ሀሴት ደግሞ ያገተቻት ምክንያት ሚስጥሩን ታወጣለች በማለት ነው ያገተቻት። ነገር ግን ሚስጥሩን ታወጣለች ብላ ብታግታትም ለሶስት ቀን ብቻ ታገሽኝ፣ እያንዳንዱን ነገር እንዳትናገሪ ይህንን የሚሰማ ከሆነ ያው ኪራ ከሰማ፣ ነግበ ነገራችን ላይ ያለቀላት። አለቀላት እውነት ለመናገር እና ይህንን ሚስጥር ምሩ ከታገተችበት የምትፈታት ከሆነ ጉዷ ስለሚወጣ እኔ በዛ ቢባል ሶስት ቀን ብቆይ ነው ከዛ በኋላ ይሄዳለሁ ብላለች። እናም ይህንን ሚስጥር ማንም እንዲሰማ አልፈለገች። ምክንያቱም የፈጸመችው ድርጊት እሷ ሳትሆን በእሷ ሄኖክ እሷን አስፈራርቷትን ያደረገችው እናም ወዳም አይደለም አሁን ላይ በጣም ግራ ተጋብታለች ማለት ነው። ማን ሀሴት ሀሴት ክፉ ሆና ሳይሆን እሷን እያስጨነቃት ያለ እያስፈራራት ያለ ሄኖክ ነው። ሄኖክ የእሷን ባህሪ እያንዳንዱ ነገር ስለሚያውቅ ሄኖክ በእሷ ላይ በእሷ ህይወት ላይ በድጋሜም ሚና መጫወት ይፈልጋል። ከዚህ በፊት በጣም እንዳሰቃያት በጣም በቃ በሱ ምክንያት እንደተሰቃየች ትምህርቷን የዩኒቨርሲቲ ተማሪ ናት። በጣም ጎበዝ ተማሪ በጣም አስተዋይ ነገር ግን በሱ ምክንያት ያቋረጠችው ትምህርቷን ማቋረጧን እራሱ ቤተሰቦቹ አያውቁም ማለት ነው። አሁን ላይ ያለኝን ነገር እስክጨርስ ድረስ ምንም ነገር ትንፍስ እንዳትይ በዛ ቢባል ለሶስት ቀን ብቻ አታገሸኝ፣ ከዛ በኋላ እኔ እሄዳለሁ እና ያለችው ማለት ነው። እዚህ ጋ ያው ወዳም አይደለም አውቃ ያደረገችው ድርጊትም አይደለም ሀሴት። ነገር ግን በዙሪያዋ ሄኖክ ነው ይሄ ሁሉ እንድታደርግ እያስገደዳት እያስፈራራት፣ አንዴ እያነቃት በባለፈው ቪዲዮ እንደተመለከት ነው። በጣም ሲያስፈራራት ነበር፣ ሲያስጨንቃት ነበር። ነገር ግን አሁን ላይ ለእሷም ግዴታ ስለሆነባት ምሩን አግታታለች ማለት ነው። ይሄንን ናሆሜ ቢያቅ ምን ይመስላችኋል? ምን የሚሰማው ይመስላችኋል? አንደኛ፣ ሁለተኛ ደግሞ ኪራ ቢያቅ ምን ይሰማዋል ብላችሁ ታስባላችሁ? ይህን ምስጢር ደግሞ እውነትም ወደ ጽናት ከደረሰ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እና ያለውን ነገር ደግሞ በቀጣይ ክፍል የምናው ይሆናል ማለት ነው። እናም ነገር ግን በሰዓቱ ያደረገችው ድርጊት ልክ አይደለም። እሷንም ደግሞ ሄኖክ አስፈራርቷት ምን አደረገች ጽናት በምትጠጣው ብርጭቆ ላይ ነው መድኃኒት የጨመረችው ማለት ነው። ያን ደግሞ ሄኖክ የፈለገበት ምክንያት ጽናት ቀስ በቀስ እሱን እንድታፈቅረው እንድትወድ፣ ወይ ደግሞ ከእሷ ጋር ለመተኛት ወይ ወደ እሷ ለመቅረብ አጋጣሚ ስለፈለገ ነው። ነገር ግን በፍጹም በፍጹም ጽናት ለእሱ ልትሆን እንደማትችል እሷም ደግሞ እንኳን እኔ እንኳን ምን ይሄናል ፍቅር እንደው ፍቅር እንደው እንዴት አፈቅርሻለሁ ትላለ እንዴት በሳምንት ውስጥ የሰው ልጅ ያፈቅራል? ምን አይነት ፍቅር ነው ያንተ? ብላሁላ በጥፊ ድርግም ስታደርገው፣ እኔ ሴት ልጅ ትመታኛለች ለዛውም አንዲት ሰራተኛ ነው ያለው እንደው የፈለገ ነገር ቢላትም ጽናት በፍጹም መስሚያ አይላትም። ኪራና ጽናት አንድ ናቸው መቼም አይለያዩ እና ደስ የሚለው ነገር ዞሮ ዞሮ አንድ መሆናቸው ነው። ምንም አይነት ውጣ ውረድ ቢፈጠርም ብዙ በመካከላቸው ቢፈጠርም፣ እኔ ባለፈው ብያቸው ነበረ እነሱ መሀል ከዚህም በፊት ገና ድራማው ሲጀመር ብዙ ነገሮች ተፈጥረዋል በመካከላቸው። ዛሬ ብቻ ዛሬ አዲስ አይደለም እና እኔ የተረዳሁት ምንድን ነው በእነሱ መካከል ዛሬ የሚፈጠረው ችግር አዲስ አይደለም። ጽናትም ወደ ያደረገችውን ድርጊት አይደለም ኪራን እንደማጠለ ሁላችንም መቶ ፐርሰንት እናውቃለን። ያው በዙሪያ በተፈጠረ ነገር ያንን የገባችውን ውለታ ለመፈጸምም ያህል ሁሉንም ለማስተካከል ያህል ነው። ነገር ግን አሁን ላይ ይሄ ሚስጥር ወጣ ማለት ሀሴት ጉድ ሆነች ማለት ነው። ይሄንን ሚስጥር ደግሞ ምሩ እንኳን ባታወጣው ሄኖክ መናገሩ አይቀርም። ሄኖክ ምንድን ያለው እኔ እያንዳንዱ ቪዲዮ በጽናት ላይ የፈጸም ሻትነ እያንዳንዱን፣ እንዲሁም ደግሞ መጀመሪያ ፎቶች አንድ ሳይቀር ነው እምበት ነው ሲላት፣ ለምን ወስደው ወንዝ ላይ ያትበትንም እያለች ስትከራከር ነው እንደ ድንገት ለካ ምሩ ውጩና ስታዳምጥ ነበር። ከዛ በኋላ በጣም ተናዳ ስለነበረች በሩን ከፍታ ስንገባ የሰማቸውን ሚስጥር ለኪራ ወይ ደግሞ ለናሆም ወይ ደግሞ ለጽናት ምታደርስ መስሏት ወዲያውንም ያዘቻት ማለት ነው። በያዘችባትም አገተቻት። ነገር ግን ለሶስት ቀን ብቻ ታገሽኝ፣ ይሄን ማንም መስማት የለበትም። ስለዚህ እኔም ወድጄ አይደለም፣ እባክሽን ተባበሪኝ አለቻት ነገር ግን ምሩ ያው አፏ ታሽጎ ስለነበረ ምንም ማውራት አልቻለችም ናሆሜ ደግሞ ወይኔ የኔ ሚስቴ ሄዳ ነው የኔ ንግስቴ ሄዳ ነው እያለ እውነት ናሆሜ በጣም ያሳዘነኝ ማለት ነው ይፈልጋት ነበር ስልክ ቢደውላት አታነሳም እየት ገብታብኝ ነው የኔ ንግስቴ ሄዳብኝ ነው ሲል እውነት በጣም ያሳዘነኝ በነገራችን ላይ የናሆሜና የምሩ አንድ መሆናቸውን በጣም ያስደስተኛ። አሁን ላይ ተከራይተው የራሳቸውን ህይወት ዘና ብለው እየኖሩ ነው። ከዚህ በፊት ምሩን በጣም አስጨንቀው ነበረ። የኔን ችግር አንተ መጋራት የለብህም፣ እኔ አንዴም ያው አንደኛ ልብ ህመምተኛ ነኝ፣ ምንም ነገር መቋቋም ስለማልችል የራሴን ችግር እኔው ራሴ ወጣዋለሁ ስትል፣ እኔ ከአንቺ ጋር መጋፈት ፈልጋለሁ፣ ስለዚህ አንቺን ስለማፈቅርሽ እኔ አንቺን ልተው አልችልም፣ ፍቅሬን ተቀበይ ብሎ ከአንዲም ሁለትም ሶስትም ሲጠይቃት በጣም በቃ አስከፍታ ነበር። በስተመጨረሻም እንደውም እኔ እኔ እኮ የማልጠቀም ሰው ነኝ ምን አደረግልሽ ይሻለው አጠገብሽ ብሎ በጣም ተስፋ ቆርጦ ሲነሳ እንዴ ነው አሁን እኔም እኮ አፈቅርሃለሁ ስትለው በስተመጨረሻም እውነትሽን ነው አምሮ የኔን ፍቅር ተቀብለሻል? አላት። አዎ አለችው። በስተመጨረሻ እነሱ ሁለቱ አንድ ሲሆኑ በጣም ደስ ብሎን ነበረ። ከዛ የነሱ የነሱ የሁለቱ አንድ መሆን ተደስተን ሳንጨርስ ኪራና በኪራና በጽናት መካከል እንደዚህ አይነት ችግር ተፈጠረ። ነገር ግን ዞሮ ዞሮ አሁንም ተገናኝተዋል። ከጠፋበትም ኪራ ተመልሷል አይተናል። እናም በጣም የሚያስደስት ነው። ኪራና ጽናት ታርቀዋል። በጣም ደስ ይላል ያው ሽርጉድ እያለች ሀሴትን ለመዳር ወዲ ወዲያን ብትልም፣ ሀሴት ደግሞ ከሶስት ቀን በኋላ እኔን እዚህ አታገኘኝም ከዚህ መሄድ አለብኝ ብላለች። ምክንያቱም ያደረገችው ድርጊት ወዳ ሳይሆን ሄኖክ ስላስገደዳት አስገደዳት ነው። ይሄ ሚስጥር ደግሞ ኪራ ሰማ ማለት አስባችቷል። ምን እንደሚፈጠር ናሆሜ ከሰማ ጉድ አፈላ ጉድ አፈላ። የእኔ ንግስት የት ሄደች እያለ እሱ ሽርጉድ ይላል፣ ይፈልጋል፣ ስልክ ይደውላል። ለካም አጅሪት አግታታለች ማለት ነው እናም ጽናት ነይ ምሳን ብላ ስትላት አይ ሻወር ስለወሰድኩኝ ነፋስ እንዳይመታኝ ነው አለች፣ ማለት ነው። እናም ከዛም በኋላ በቃ እንዳይነቃባት ነው እሷ ሻወር ስለወሰድኩኝ ያለችው። ለምን ይሄንን ነገር ጽናት አወቀች ማለት፣ ኪራ ይሄን ሚስጥር ሰማ ማለት ነው። አሁሜ አስባሽቷል። በጣም ኃይለኛ ብጥብጥ ነው የሚወጣው ቤት ውስጥ የሌለ ብጥብጥ ያለውን ሚስጥር ምሩ ከተነፈሰችው ሄኖክ ደግሞ ይሄን ቪዲዮ የሚበትን ከሆነ ይሄን ሁሉ ተንኮሏን ያው ካዩ በጣም ከባድ ነው። ምክንያቱም እኔ የዋዛ ሰዓት መስለኝም ስትል ነበረ ጽናት። ነገር ግን ሀሴት ላይ እንዳንፈርድም፣ ሀሴትም እኔ ወድጄ አይደለም እያለቻት ነበር ለምሩ ማለት ነው አግታት። ስለዚህ ታገሽኝ እባክሽን ስጣት ስትላት ነበረ። ስለነበረን ቆይታ እናመሰግናለን። እናም እንዳልኳችሁ ጽናትን በማግኘቱ በጣም ኪራ ደስ ብሎታል። እንደውም በደስታ ነው ቅፍ አድርጎ የዘፈነላት ለጺ ማለት ነው። በጣም ደስ ብሎታል ማለት ነው። በጣም ይገርማል። በነገራችን ላይ በጣም በመካከላቸው ጣውረድ በጣም እስከ መለያየት ድረስ እስኪጠላ ድረስ ተፈጥሮ ነበረ። ግን አያችሁ ፍቅር እኮ ሀያል ነው። እውነተኛ ፍቅር ሃያል ነው። ዞሮ ዞሮ መገናኘታቸው በጣም አስደስቶኛል። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል ማለት ነው። በቀጣይ ደግሞ ምን ሊፈጠር እንደሚችል የምናየው ይሆናል ማለት ነው እና ፍቅራቸው እንደዚህ ቢቀጥል በጣም ደስ ይለኛል። በእርግጥ እውነተኛ ፍቅር በጣም ውጣውረድ እንደሚበዛበት ሁላችንም ጠንቅቀን ነው የምናውቀው። ብቻ እነሱ አንድ መሆናቸውና ኪራ ወደ ቤቱ መመለሱ በጣም አስደስቶኛል። በደስታ ቅፍ አድርጎ ነው እውነትም የሰማት ማለት ነው። በጣም ደስ ይላል። ያው እሷም በጣም እንደምትወደው እናውቃለን። እንደውም በደስታ የተነሳ ነው ያለቀሰችው ትላንትና። የእሱ መመለስ በጣም አስደስቷት ማለት ነው እና ቀላል ነገር አይደለም። የምታፈቅሩትን ሰው በትንሽ ነገር ማጣት ማለት በጣም ከባድ ነው እና በጣም ደስ ይላል ለዛሬ